ዮሐንስ ራእይ ምዕራፍ 3 ከቁጥር 10 ጀምሮ ያለውን ቃል ነው ማነባው። ዮሐንስ ራእይ ምዕራፍ 3 ከቁጥር 10 ጀምሮ በጌታ በኢየሱስ ስም አነባለሁ። ካገኛችሁት የትዕግስቴን ቃል ስለጠበቅህ፣ እኔ ደግሞ በምድር የሚኖሩትን ይፈትናቸው ዘንድ በዓለም ሁሉ ላይ ሊመጣ ካለው ከፈተናው ሰዓት እጠብቀሃለሁ። እነሆ ቶሎ ብዬ መጣለሁ። ማንም አክሊልህን እንዳይወስድብህ ያለህን አጽንተህ ያዝ። ድል የነሳው በአምላኬ መቅደስ አምድ እንዲሆን አድርገዋለሁ፣ ወደፊትም ከዚያ ከቶ አይወጣም። የአምላኬን ስምና የአምላኬን ከተማ ስም ማለት ከሰማይ ከአምላኬ ዘንድ የምትወርደውን አዲሲቱን ኢየሩሳሌምን አዲሱንም ስሜን በእርሱ ላይ እጽፋለሁ መንፈስ ለአብያተ ክርስቲያናት የሚለውን ጆሮ ያለው ይስማ። ሁላችን እንደምናውቀው ድል የነሳ አምላክ አለ። ኢየሱስ ስሙ ይባላል። የይሁዳ አንበሳ ነው። መጽሐፉን ወስዷል። ማተሙን ፈቷል ብሎ ከለክሶ ወደ ደስታ እንዴት እንደገባ ጌታ ኢየሱስ ክርስቶስ በሰማይ ያደረገውን ታላቅ ገድልና ደግሞ ጀብድ እንዴት በራይ እንዳየ ይዘረዝርና ከጥቂት ጊዜ በኋላ ደግሞ ለሰባቱ አብያተ ክርስቲያናት የሚሆን መልእክት ቀድሞ በእስያ አካባቢ አሁን ቱርክ አካባቢ ባሉ አብያተ ክርስቲያናት መካከል ጌታ ኢየሱስ ክርስቶስ ሊያደርግ ያለውን ነገር በሚገርም ሁኔታ ይዘረዝራል። ከዛ መካከል በጣም እድለኛ ቸርች ናት ወይም እድለኛ የቤተ ክርስቲያን መሪ ነው ተብሎ የሚነገርለት ከሰባቱ አብያተ ክርስቲያናት መካከል ይሄ የፍላደልፊያ ቤተ ክርስቲያን መሪ ነው እና በፍላደልፊያ ላለው ቤተ ክርስቲያን አብዛኛው የተነገረው ማበረታቻ እና በጣም ጥቂት ደግሞ ማስጠንቀቂያ ነው። ለሌሎቹ በጣም ብዙ ማስጠንቀቂያ ነው የነበረው። ከወዴት እንደወደቅህ አስብ የተባለው አሉ። እንደውም ልተፋ ነው ያላቸው እንደ ሎዶቅ ያሉ ቸርቾች። እንደዚሁም ደግሞ እንደ ትያጥሮን ላለች ቤተክርስቲያን ነቢይ ነኝ የምትለውን ኤልዛቤልን ዝም ብለሃል እና በጣም በጣም መመለስ አለብህ። የኒቆላያንን ትምህርት በመካከል ታግሰሃል እያለ የሚያስጠነቅቃቸው ብዙ አለ። ከነዛ መካከል እንግዲህ ለፍላደልፊያ ላለችው ቤተ ቤተክርስቲያን መልአክ እግዚአብሔር ምን አለ? ልጁ ኢየሱስ ክርስቶስ የዳዊት መክፈቻ ያለው የሚከፍት የሚዘጋ የሌለ እርሱ እንደዚህ ይላል። ስራህን አውቃለሁ። እነሆ በአንተ ፊት የተከፈተን በር ምን ብያለሁ? ሰጥቻለሁ። ማንም ሊዘጋው አይችልም። አጀማመሩ ራሱ በጣም ደስ ይላል። ስራህን አውቃለሁ ያለህበትን አውቃለሁ የተጋደልክበትን መጋደል አውቃለሁ ለእኔና ለቤቴ የምሰራውን አውቃለሁ ብሎ እግዚአብሔር ስራውን ያወቀ ጌታ በር እንደሚከፍትለት ይናገራል። በነገራችን ላይ እግዚአብሔር በምን ሁኔታ ውስጥ እንደምንመላለስ በምን ሁኔታ ውስጥ እንደምናገለግል በምን ሁኔታ ውስጥ ዋጋ እንደምንከፍል የሚያውቅ አምላክ ነው። አውቃለሁ ማለት እኔ እናንተ እንደምናውቀው አይደለም። እግዚአብሔር ሲያውቅ ዲቴል ነው የሚያውቀው። እግዚአብሔር ሲያውቅ ከነ ክፍያው ነው የሚያውቀው ኢየሱስ ጌታ ነው አውቃለሁ። ምን አይነት ፔን ውስጥ እንዳለ። ስለዚህ ስራሃን ስለማውቅ በአንተ ፊት በር ከፍቼ ልሃለሁ። ያ የወንጌል በር ነበር፣ ደግሞ ማንም ሊዘጋው አይችልም። ሃሌሉያ። ምክንያቱ ምንድን ነው? ስሜን አውቀሃል፣ ስሜን አልካድክም፣ ኃይል ትንሽ ቢሆን ቃሌን ጠብቀሃል። ኢየሱስ ጌታ ነው ለእኔ ወግነሃል፣ በስራ ተለይተሃል፣ የአሰር ትምህርትን ሁሉ ሪጀክት አድርገሃል። ይህንን ማንነትን እኔ አውቃለሁ። እግዚአብሔር የሚያውቀን አምላክ ነው። ደስ ይበላችሁ፣ ያውቃቸዋል። አንዳንድ ጊዜ በጣም ብዙ ሰዎች እኔ ያለሁበትን ሁኔታ እኮ ሰው አያውቅም ትላላችሁ። እንኳን አላወቀ ሰው ቢያውቅ ሰው ምን ይጨምርላቸዋል? በእውነት እኮ ነው እምለው። አንዳንድ ጊዜ ለራሴ እናገራለሁ። አንዳንድ ነገር ለሰዎች ሼር ላደርግ እፈልግና አውቀው ምን ይጠቅሙኛል እላለሁ። በእውነት ነው እምላችሁ። ጥቅም ከሌለው ለሰው አታሳውቁ። እግዚአብሔር ይወቃላችሁ። አሜን በሉ። ግድ የላችሁ አንድ ጊዜ ለሰው ያሳወቃችሁት ነገር ወሬ ነው ትርፉ። ወይም ደግሞ አንድም ነገር ላይ ጨምርላችሁ ዲስከረጅመንት ነው ትርፉ። ዋጋን የሚያውቅ ጌታ ግን ብድራትን ይዞ ይመጣል፣ ይከፍላችኋል። እግዚአብሔር አውቃለሁ ስራህን። ከዚህ የተነሳ ለዚሽ ቤተ ክርስቲያን በጣም ብዙ ተስፋ ይሰጣል። ማስጠንቀቂያዋ ላይ ነው ዛሬ መንፈስ ቅዱስ በልቤ ያስቀመጠው። ቁጥር አስር ጀምሮ የትዕግስቴን ቃል ስለጠበቀ እስቲ በሉት ከእኔ ጋራ ዋው ሪዝን አለው። በሩ የተከፈተውም ሪዝን አለው። ካንተ ጋር እሆናለሁ ሲል ሪዝን አለው። ስራህን ስላወቅኩ ነው በር ምከፍትልህ ብሏል። ሌላውሳ ውሳ የትዕግሥቴን ቃል ስለጠበቅህ። የእግዚአብሔር ቃል በጣም ብዙ ጊዜ ይፈትናል። ትዝ ይላችሁ ከሆነ ይህንን ቃል ስናገር ሁሌ አእምሮ ሌ ትዝ የሚለኝ አንድ ወጣት ነው። እግዚአብሔር ቃል የሰጠው ወጣት ስሙ ዮሴፍ የሚባል መጽሐፍ ቅዱስ ሲናገር ቃሉ እስኪመጣለት ድረስ የእግዚአብሔር ቃል ፈተነው ይላል። ሁለት ቃል አለ እንዴ? አዎ፣ ሁለት ቃል አለ። አንዳንድ ጊዜ የመጀመሪያው ቃላችሁን የሚያስፈጽም ሌላ የእግዚአብሔር ቃል ይወጣል። የመጀመሪያው ቃል በህልምን የመጣለት ምን ትሆናለ ይሰግዱልሃልን የተባለው እሱን ቃል ይዞ ግን ወህኒ ቤት ወረደ። እሱን ቃል ይዞ በሐሰት ተወነጀለ። እሱን ቃል ይዞ በሰው ምድር ዋጋ ከፈለ። ቃል ይዞ ቃሉ ፈተነው። የሚገርም ነው። የእግዚአብሔር ቃል አንዳንድ ጊዜ ወደኛ አፈፃፀሙን አፈጻጸሙን ወይም ፍጻሜውን ይዞ እስኪመጣ ጊዜ ይፈልጋል። ይቺ ቤተ ክርስቲያን መሪ ወይም ህዝቦቿ በእግዚአብሔር ቃል የመጣውን ቻሌንጅ በመጋፈጥ በትዕግስት ቆመዋል። የትዕግስቴን ቃል ጠብቀሃል። የኔ ቃል፣ የኔ ትንቢት፣ የኔ ተስፋ በባህሪው ትዕግስት ይፈልጋል። አንዳንዱ በአንድ ጀንበር ይፈጸማል። አንዳንዱ ዓመታት ይፈጃል። ታግሰ ጠብቀሃልና ሃሌሉያ ዛሬ እግዚአብሔር ለታገሳችሁ ድምፅ ይልካል አሜን በሉ ግድ የላቸውም አንዳንድ ነገሮቻችን በአንድ ጀንበር ይቀየራሉ አንዳንዶቹ ደግሞ ያስምጡናል በጣም ያስምጡናል በጣም ያስጨንቁናል ቢሆንም ግን እግዚአብሔር ስለ ተስፋ ቃሉ አይዘገይም ይመጣል ቃሉ እየፈተናችሁ ያላችሁ ሰዎች ካላችሁ ስሙኝ ለእናንተ እግዚአብሔር ልኮኛል እንደ ዮሴፍ ያለኝ እውነት ነው ውሸት ነው ያላችሁ የተነገረልኝ እኮ ይህ አይደለም፣ የማልፍበት ሌላ ነው የምትሉ፣ እግዚአብሔር ዛሬ ለእናንተ መልእክት ልኮኛል። የሚፈትን ቃል፣ ትዕግስት የተሞላበት ቃል፣ እግዚአብሔርን መጠበቅ ውስጥ የሚከት ቃል። የሰማችሁ እንደ ተስፋ ቃሉ እግዚአብሔር ወደ እናንተ ይመጣል። የትዕግስቴን ቃል ስለጠበቅ ምክንያት አለኝ፣ ከቃሌ ጋር ስለተጣበክ ሃሌሉያ። እኔ ደግሞ አለ። ቶሎ ብለን እናንበብ። እኔ ደግሞ በምድር የሚኖሩትን ይፈትናቸው ዘንድ በዓለም ሁሉ ላይ ሊመጣ ካለው ከፈተናው ሰዓት እጠብቅሃለሁ። አንተ የእኔን ቃል ስለጠበቅ እኔ ደግሞ አንተን እጠብቃለሁ። ዛሬ መልእክት አለኝ፣ የጠበቁ ሰዎች ይጠበቃሉ። አሜን በሉና ውሰዱ። ጎናችሁ ላለው ሰው ይሄ መልእክቴ ነው፣ የጠበቅከው ጌታ ይጠብቀሃል በሉት። እችን ቃል አትርሱ የጠበቁ ሰዎች ይጠበቃሉ። እጠብቅሃለሁ ከምን ዓለም ሁሉ ላይ ሊመጣ ካለው ከፈተናው ሰዓት ትንሽ ስለ ፈተና ላወራ ነው ጊዜው። ይሄ ቃል እየተፈጸመ ያለበት ጊዜ ይመስለኛል አሁን ያለንበት። ያደገ በሉት ጀማሪ በሉት መካከለኛ በሉት ዓለም ሁሉ ፈተና ላይ ነው። ሁሉም እንደየባህሪው፣ እንደየደረጃው የፈተና የምጥ ጊዜ ውስጥ ነው ያለው። ታዲያ ምንድን ነው ዋስትናችን? ቃሉን የጠበቁ ሰዎች ከፈተና ይጠበቃሉ። በዚህ ዘመን ብቸኛ መማፀኛችን፣ የእግዚአብሔር ቃል ብቻ ነው። ይህንን ዘመን ፔኔትሬት አድርገው ሰንጥቀው የሚወጡ ሰዎች በእውነት እላቸዋለሁ ገንዘብ ያላቸው ሞራል ያላቸው አይደሉም። የእግዚአብሔርን ቃል በትዕግስት የሚጠብቁ ህይወታቸውን የመሰረቱት የእግዚአብሔር ቃል ላይ የሆኑ ሰዎች እርግጠኛ ሆኑ ከፈተና ይጠበቃሉ። የምትጠበቁት የእግዚአብሔርን ቃል ስትጠብቁ ነው። እግዚአብሔር የነገራችሁ ላይ ጸንታችሁ ስትቆሙ ነው። ያለመናወጥ ጸንታችሁ ስትቆሙ፣ መርዶኪዎስ በንጉሡ በር ላይ ያለመናወጥ ጸንቶ ነበረ ይላል። ፖዚሽናችሁን ሳትለቁ፣ እግዚአብሔር የሰጣችሁን አገልግሎት ሳትተዉ፣ እግዚአብሔር የሰጣችሁን የተስፋ ቃል ሳትተው ከጠበቃችሁ፣ እግዚአብሔር እንደዚህ አይነት ዋስትና ሰጥቶናል። ይኸው እኔ ደግሞ ለጠበቁልኝ ቃሌን እጠብቃቸዋለሁ። የእነሱን ድርሻ ለፈጸሙ እኔ ደግሞ ድርሻዬን እፈጸማለሁ። ምን አይነት ድርሻ? ምድር ሁሉ የሚፈተንበት ዘመን ይመጣል። ሰው ሁሉ የሚፈተንበት ዘመን ይመጣል። ሀብታም፣ ድሃው፣ ወንድ ሴቱ፣ ያደገ ያላደገው፣ በሁሉ ስፍራ ላይ በሁሉም ዓለም ላይ የፈተና ሰዓት አለ። ከሁለት ሺ ዓመት በፊት የተነገረ ነው። ሄ ታውቃላችሁ፣ የመጀመሪያው ሴንቸሪ ላይ 55 60 አካባቢ የተጻፈ መጽሐፍ ነው። የሚመጣ የፈተና ዘመን አለ እኔ ይሄ ዘመን ይመስለኛል አሁን በተለይ ደግሞ ያለንበት ያልተፈተነ የለም እኔ ከፈተና ነፃ ነኝ ካላችሁ እግዚአብሔር ይባርካችሁ እሱን ወረዳ ንገሩኝ እሱን ቀበሌ ንገሩኝ እናንተ ሰፈር ጎረቤት ልሁን በእውነት በግብር ይፈተናል አንዱ በኢኮኖሚ ውድነት ይፈተናል በስራ ማጣት ይፈተናል ኧረ በጣም ከባድ ነው አንዱ ብዙ ነገር ውስጥ ምስቅልቅል ሆኖበታል። ያልተፈተነ የለም፣ የማይፈተን የለም። አይ ቲንክ ይሄ ጊዜ የፈተና ጊዜ ነው እና ታዲያ ምንድነው ዋስትናችን? አንድና አንድ የእግዚአብሔር ቃል አሜን፣ አሜን፣ አሜን። ጽኑ የሆነ ግንብ የሆነ መሻገሪያ የሆነ ቃሉን የተሞላ ቃሉን የጠበቀ ቃሉን ያመነ ይሄንን ዘመን እላቸዋለሁ፣ ሰንጥቆ ያልፈዋል። ፈተና ከሶስት መስመር ይመጣል፣ ብዙ ጊዜ እናገራለሁ እንዳንድ ጊዜ እግዚአብሔር ፈቅዶ የሚመጣው ፈተና አለ። ባይዘወ እግዚአብሔር እውቅና ሰጥቶት የሚመጣ ፈተና አለ። ከእግዚአብሔር ፐርሚሽን አግኝቶ የሚመጣ ፈተና አለ። ሴጣን ወደ ኢዮብ ሲመጣ ፍቃድ አግኝቶ ነው የመጣው። ማንንም የመፈተን አቅም ኖሮት አይደለም። በተለይ እግዚአብሔር ሰዎችን እግዚአብሔር ቅጥሩን ሲያነሳለት ነው የመጣው። እንደዚህ አይነት ፈተና ከመጣ ሊያጠፋችሁ አይደለም፣ ወደ ቀጣይ ክፍል ሊያስገባችሁ ነው። አሜን አሜን አሜን። ያዕቆብ ሲናገር እግዚአብሔር ማንንም በክፉ አይፈትንም እና በመልካም ግን ይፈትናል በተገላቢጦሽ በክፉ ካልፈተነ በመልካም ይፈትናል። እምነትን ሊያጸና ይፈትናል። ልክ ጴጥሮስ እንደሚናገር ወርቅ በእሳት ውስጥ ሲያልፍ በመከራ ውስጥ ማለፉ ወርቅነቱን አጠንክሮ እንደሚያወጣ እናንተም አለ በመከራ ውስጥ እያለፋችሁ ነው። ጴጥሮስ የተጻፈው በስደት ምድር ላሉ ሰዎች ነው፣ በመከራ ለሚያልፉ። ዛሬ በእሳት ውስጥ እያለፋችሁ ነው፣ እንደ ወርቅ ግን ተብለጭልጫችሁ ልትወጡ ነው አላቸው። እግዚአብሔር ማንንም አይፈትንም፣ ከፈተነ ግን እንደ ወርቅ እንድታበራ ሊያደረገ ነው። አሜን አሜን አሜን። አንዳንድ ጊዜ ቤትን የነቀነቀ ነገር ከመጣ እመነኝ ከፊት ለፊት ትልቅ ክብር አለ። አብርሃምን የፈተነው ልጅን ሰዋልኝ ያለው አብርሃምን ሊገለው ወይም ደግሞ ዲስከረጅ ሊያደርገው ፈልጎ አይደለም። ቀጣይ ክፍል ውስጥ ሊከተው ጠብቆ ማግኘት አለ። የሚወደውን መሰዋት ወደሚለው አስገባው። ለባርካችሁ እግዚአብሔር ፈቅዶ የመጣው ፈተና መሞቻችሁ አይሆነው፣ ይልቅ መሸጋገሪያ ድልድያችሁ ይሆናል። አስተማሪ ተማሪዎቹን የሚፈትነው ስለሚወዳቸው ነው። እርግጠኛ ሆኖ ግሬድ ሊጨምርላቸው ነው። ስምንተኛ የነበረ ዘጠነኛ የሚሆነው ሰኔ ላይ ተፈትኖ ነው። ሀሌሉያ! ስለዚህ እግዚአብሔር ከፍ ያደርጋቸዋል። ይሄ የፈተና ዘመን ነው እና እኛም ልንፈተን እንችላለን። እግዚአብሔር ፈቅዶ የመጣው ፈተና ግን መጥፊያችን አይሆንም፣ መሻገሪያችን ይሆናል። ልባርካችሁ እግዚአብሔር ወደሚቀጥለው ክፍል ያሻግራችሁ። ሁለተኛው ፈተና ከሰይጣን ይመጣል። ከሰይጣን ይመጣል። ልብ ብላችሁ ስሙኝ። ሰይጣን ቅጽል ስሙ ፈታኝ ነው። የሚለው ብዙ ስሞች አሉት። በአዲስ ኪዳን ሌባው፣ ቀጥሎስ፣ ሐሰተኛ ሐሰት አባት ስሙ ነው። ነፍሰ ገዳይ ስሙ ነው፣ ኢየሱስ ክርስቶስ የተናገረው። ሌላ ደግሞ ፈታኝም ቀርቦ ይላል። ሌላኛው ስሙ ፈታኝ ነው። ይሄ ዘመን ሰይጣን በጣም ብዙ ፈተናዎችን ይዞ ወደ ዓለም የወጣበት ነው። የበሽታ ፈተና፣ የኢኮኖሚ ፈተና፣ በጣም የብቸኝነት ፈተና፣ በጣም ብዙ ሰዎች በብቸኝነት ተፈተኑ። ከቤታቸው የማይወጡ በሶሻል ሚዲያ ታስረው ያሉ የሰው ያለ የሚሉ በጣም ብዙ ሰዎች አሉ። የብቸኝነት ፈተና፣ የተስፋ መቁረጥ ፈተና የብዙዎችን ቤት እያንኳኳ ነው። ሰይጣን የሚያመጣው ፈተና ምልክቱ በርም መስኮትም የለውም፣ ተስፋም የለውም፣ ሞት ብቻ ነው የሚታያችሁ። ዛሬ በኢየሱስ ስም እንመተዋለን። አሜን፣ አሜን፣ አሜን፣ አሜን። ሰይጣን ሰዎችን ይፈትናል። ኢየሱስን እንኳን ፈትኖታል። ሶስት ብራንድ ብራንድ አለኝ የሚለውን ፈተና ስለዚህ ፈተናዎች ከማን እንደሚመጡ ቼክ ማድረግ አለብን። ከሰይጣን ከመጣ እንቃወመዋለን፣ ጌታ ይሰብረዋል። ሶስተኛው፣ አንዳንድ ጊዜ ማናስተውለው በራሳችን ምክንያት የሚመጣ ፈተና አለ። ጎናቻለሁን? አንዳንዴ ፈተና ራስህን የምታመጣው ብሎት ራስህ ታመጣና ማኖፍ ጎድ ጸልይልኝ ትላለ። ከሰው የመጣ በሰው የመጣ በራስ የመጣ ፈተና የሚለቀቀው የምንገላገለው በንስሐ ብቻ ነው። ከእግዚአብሔር ፈቅዶ የመጣን ፈተና የምንላቀቀው አጸልየን አይደለም፣ ታግሰን በማለፍ ነው። በፈተና የሚጸናሱ የተባረከ ነው ይላል። አሜን አሜን አሜን። ስለዚህ እግዚአብሔር ፈቅዶ ከመጣ ብታጸሊም ባታጸልው ምንም ለውጥ የለው። ኦይልም ብትቀባ ምንም። ፈቅዶ ከመጣ ያቺ ጽዋ ማለፍ አለባት። ልክ እዮም ላይ እንደሆነው ማለት ነው። ያንን ፈተና መጠጣት ካለበት ተጠጠዋል። የእግዚአብሔርን ሐሳብ አትቀይረውም። ለምን እንደ ወርቅ እንድታበራ ሊያደረግህ ነው። ጨክኖብህ ሳይሆን ነገ ለሹመት ነው። እንደ ዮሴፍ ነገ ከተማ እንዲሰማ ነው ዛሬ ጉድጓድ ውስጥ ብታልፍም ነገ ግን ዙፋን ያንተ እንዲሆን ነው። ጩና ባካቸው አሜን በሉ። የማይቀየሩ የእግዚአብሔር መንገዶች አሉ። በትንቢት ማታስቀይረው ሉዓላዊ አምላክ ስለሆነ እለፍ ብሎ ባሰመረልህ አንዳንዴ ታልፋለህ። መታገስ ብቻ ነው፤ የሰይጣንን ግን መቃወም፣ በእኛ ምክንያት የሚመጣውን ንስሐ መግባት። እነዚህ ሶስት ከፈተና የማምለጫ መንገዶች ናቸው። በጣም ብዙ ጊዜ ግን በእኛ የመጣውን በሴጣን ነው አይደል የምናታልለው የምናላክከው። ብዙ ሰዎች ሁሉንም የሚያታልሉትና የሚያላክኩት በማን ነው? ሴጣን እንትን ብሎኝ፣ አሳስቶኝ፣ እጄን ጠምዝዞ፣ እግሬን አወናጭፎ እዛ ከቶኝ ኖ ነው። እያንዳንዱ በገዛ ምኞቱ ሲሳብና ሲታለል በእግዚአብሔር እፈተናለሁ አይበላል ያዕቆብ ለምን እሱ ማንንም በክፉ አይፈትንምና። እግዚአብሔር ከፈተናችሁ ሊሸልማችሁ ነው ሊሾማችሁ ነው። ቀጣይ ምራፋችሁ የክብር ሊሆንላችሁ ነው። አሜን አሜን፣ አሜን፣ አሜን። ይሄ የፈተና ጊዜ ነው። ፈተናዎችን ግን ቼክ ማድረግ አለብን። ከጅኒ የመጣው እንቃወማለን። እግዚአብሔር ፈቅዶ መጥቶ ከሆነ እንደዚህ ዘመን ከፈተናው ሰዓት የሚጠብቃችሁ አምላክ ዋስትና ይሰጣችኋል። እጆቻችሁን አንሱ ልባርካችሁ። እናንተንና ቤታችሁን እግዚአብሔር ካልፈቀደው ጠላት ካመጣው ከማንኛውም ፈተና የሚጋርድ የአምላክ መንፈስ ያገኛችሁ። አሜን አሜን፣ አሜን፣ አሜን። ሰይጣን የሚፈትናችሁ እናንተን ፕሮሞት ሊያረጋችሁ አይደለም ወደሚቀጥለው ደረጃ ሊያስገባችሁ አይደለም። ጌታ ኢየሱስ ክርስቶስ ለጴጥሮስ እንደዚህ አለው፣ ስምዖን ስምዖን ሰይጣን እንደ ስንዴ ሊያበጠራችሁ ፈለገ፣ ሊፈትናችሁ። እኔ ግን ስለ እናንተ አማለድኩላችሁ። ለምን እምነታችሁ እንዳይጠፋ። ሰይጣን የሚያመጣው ፈተና እምነትን ሊነጥቅ ፈልጎ ነው። ዛሬ በኢየሱስ ስም የተገለበጠ ይሆን። አንድ ሰው ከዚህ ፈታኝ ዘመን የሚያመልጥበት የእግዚአብሔር ጥበቃ ወደ ቤቱ ይመጣል። እስቲ ከፈተናው ሰዓት እጠብቃለሁ በሉ። ቶሎ ብዬ ላንብበው ቃሉን እሺ፣ መልእክቴን ማሰር አለብኝ። አሜን። እኔ ደግሞ በዓለም ሁሉ ላይ ሊመጣ ካለው ከፈተናው ሰዓት ምን እላለሁ? እጠብቅሃለሁ። ቁጥር 11 ከኔ ጋር እናብብ። ባይብል የያዛችሁ እስቲ ቀጥሉ። ጮክ በሉና እነሆ በሉ። እሺ፣ ድገሙት እንደገና። እሺ፣ ቀጥሎስ ማንም እሺ ያለህን ምን ብለህ ሃሌሉያ። ሁለት ማስጠንቀቂያ ነው ጌታ ኢየሱስ ክርስቶስ በባለ ራእዩ በኩል የተናገረው እጠብቅሃለሁ። ይህንን እወቅ። ሌላው በቶሎ እመጣለሁ አልዘገይም አለ ጌታ። እንግዲህ በቶሎ እመጣለሁ ብሎ አሁን ሁለት ሺህ ዓመት አሁን እኛ የመጨረሻው መጨረሻ ላይ ያለን ይመስለኛል። ምልክቶቹን ስታይ ኦልሞስት አልቋል። ግን አንድ ነገር አደራ ማንም እጅ ላይ ያለውን አክሊል እንዳይወስድብህ ተጠንቀቅ። አታሎ ቢሆን አጣጥሎ ቢሆን እጅ ላይ ያለውን የሰጠውህን እንዳይወስድብህ። ወዳጆች እጃችሁ ላይ ምን አለ? ጌታ ኢየሱስ ክርስቶስ ሁሌ የሚሰራው እጃችሁ ላይ ባለው ነው እንጂ ገና በምትቀበሉት አይደለም። ትዝ ይላችሁ ከሆነ ጌታ ኢየሱስ ክርስቶስ አምስት ሺህ ሰዎች ማብላት ፈልጎ እጃችሁ ላይ ምን አለ ብሎ ነው የጠየቃቸው። ማንም እጃችሁ ላይ ያለውን እንዳያጣጥልባችሁ። ትንሽ እንኳን ቢመስል እጃችሁ ላይ ተስፋ አለ፣ እምነት አለ። እሱን ጠብቁት። አገልግሎት አለ። እሱን ጠብቁት። እግዚአብሔር የሰጣችሁ አደራ አለ። እሱን ጠብቁት። ይሄ የፈተና ዘመን ሰው እጅ ላይ ያለውን የሚያስጥል ዘመን ነው። ጽድቅንም እንድትጥሉ የሚያደርግ እምነትን እንድትጥሉ ማረግ ለእግዚአብሔር ቤት ያላችሁን ጽድቅና ናፍቆት ለቤቱ ያላችሁን ቅንነት እንድትጥሉ የሚያደርግ ዘመን ነው። ለዚህ ነው ያለህን አጥብቀ ያዝ። እኔ እጃችሁ ላይ ምን እንዳለ አላውቅም። እግዚአብሔር በአደራ የሰጣችሁ ምን እንደሆነ አላውቅም። በቀጣይ ዘመን በእናንተ ሊሰራ እግዚአብሔር አደራ የሰጣችሁ ሰዎችን ሊሆን ይችላል፣ ወንጌልን ሊሆን ይችላል፣ ጸሎትን ሊሆን ይችላል፣ አገልግሎትን ሊሆን ይችላል። እጃችሁ ላይ ያለውን አደራ እግዚአብሔር እንደዚህ ይላል፣ አጥብቃችሁ ያዙት፣ ማንም እንዳይወስድብህ። ጌታ ኢየሱስ ክርስቶስ በዚህ ቃል በኢየሱስ ስም ይርዳን። ሰለሞን ወደ ንግስና በመጣ ጊዜ ሁለት እናቶች መጡ። ሁለቱም እናቶች እየጮሁ ነው ያለቅሳሉ። በአንድ አካባቢ የወለዱ ናቸው። ፍትህ ነው የፈለጉት። በጣም ከባድ ፈተና ነው። ሁለቱም ይጮኋሉ። አንዷ የሞተ ልጅ ይዛለች፣ አንዷ ህያው ልጅ ይዛለች። እና ሰለሞን ግራ ተጋባ። እችኛውም ልጄ የኔ ነው ትላለች ሟች ያቀፈችውም፣ ኖ ኖ ኖ፣ ነው ያቺ፣ ደግሞ ህያው ያቀፈችው ህያው ነው የኔ ትላለች። አንዱ ሞቷል፣ አንዱ ደግሞ ህያው ነው። ለካ የሆነው እንደዚህ ነው። መጽሐፍ ቅዱሳችን ሲናገር በሌሊት አንዷ በስንፍና ልጇ ላይ ተኝታ አፍና ገለው ነበረ። አንዷ ደግሞ ልጇን ስትንከባከበው አድራለች፣ ግን በእንቅልፍ ብዛት ሕያው እንዲሰረቅ አድርጋለች። ሁለቱም ጥፋት አለባቸው። አንዷ ገዳይ ናት፣ አንዷ ያሰረቀች ናት። እግዚአብሔር ከሁለቱም ይጠብቀን። አሜን፣ አሜን፣ አሜን። ጎናቻ ተኝተህም እንዳትገለው በሉት፣ ተኝተህም እንዳታሰርቀው የሁለቱም ችግር በአጭሩ እንቅልፍ ነው። እንቅልፍ አንዱን አሰርቋል፣ አንዱን ገሏል። ስለዚህ መፍትሄ ፈልገው ወደ ንጉሥ ሰለሞን መጡ። የእኔ ነው ትላለች እች ነ ግን አገባው ሰይፍ አምጡልኝ አለ። ጤነኛውን ልጅ አምጡሉ። ከፍዬ ለሁለት ታካፈላላችሁ ሲል እውነተኛ ወላጅ የሆነችው ምን አለች? በፍጹም ንጉሥ፣ ወይ ልጄ ይሰጥና ለሷ አይሁን አልፈልግም። በፊቴ እንዲሞታለች። ለምን? እውነተኛ የመራራት ልብ ውስጧ ነበር። ጃችስ ይከፈል። የማን ሞቶ የማን ይቀራል ነው በውስጧ። ግደለው፣ ቁረተው ባይዘወይ የገደለ ሰው የሰው ለመግደል ወደኋላ አይልም። ራዩን የገደለ ያለውን ነገር የገደለ የሰው ለመግደል ወደኋላ አይልም። ብዙ ነገራቸውን የገደሉ ሰዎች ናቸው የሰውን የሚገሉት። ይሰመርልኛ መየን በለው በለው አለች። ሰለሞን ወዲያው ጥበብ ይሞላበት ነው። እውነተኛ ሴት እቺ ናት አይሞት ያለች ሆነ፣ ስጧት አለ። አይታችኋል። ከዚህ የምንማረው ያለንን አጥብቀን መያዝ። አዎ ሕያውን በስተመጨረሻ እድል አግኝታ ጮኋ ልጇን አስመልጣለች። ዛሬ ምናልባት ልክ እንደዚህ ሴት በጌታ በኢየሱስም በአንድም በሌላም ከእጃችን የተወሰደ ነገር ካለ ወደ እጃችን ይመለሳል። ተኝተን ሊሆን ይችላል። ልጅን የመሰለ ነገር የተሰረቀባት ሕያው ተወስዶ ሙትን ያቀፈችው የሞተው የኔ አይደለም አለች። እስቲ ጩና የሞተው የኔ አይደለም አሉ። ድገሙ፣ ድገሙ እንደገና እባካችሁ አክሊል እጃችሁ ላይ አለ። ሕያው ነገር እጃችሁ ላይ አለ። እመጣለሁ በቶሎ አደራ እልሃለሁ። ማንም የቀረበህም የራቀህም ወዳጅ የመሰለም ጠላት የመሰለም ማንም ሰው በእጅ ላይ ያለውን የሰጠውህን አክሊል እንዳይወስድብህ ተጠንቀቅ። ያንተን ሕያው ነገር ወስዶ በድን እንዳያሳቅፍህ ተጠንቀቅ። ይሄ ከባድ የፈተና ዘመን ነው። ሳናቃቡ ብዙ ሰዎች ሕያው አስወስደን በድን ያቀፍንበት ዘመን እንደሆነ ይሰማኛል። እግዚአብሔር ሕያውን ይመልስልን። አሜን አሜን አሜን። እርግጠኛ ነኝ ከዚህ ከፈተና ሰዓት ጌታ ይጠብቃቸዋል። የትዕግስቱን ቃል ከጠበቃችሁ ሕያው ነገር ወደ እናንተ ይመጣል።